ፌስታልን የሚተኩ ምርቶች አሁን በከፍተኛ ደረጃ ገበያ ላይ ይፈለጋሉ። አዲስ እይታ በግል ንግድ ተሰማርተው ውጤታማ መሆን ለሚፈልጉ ደንበኞቹ አትራፊ የቢዝነስ አማራጭ ይዞ መጥቷል። ለምግብና ቁሳቁስ መያዣነት የሚያገለግሉ የወረቀት የጨርቅና ነን ውቭን ዘንቢሎችን ማምረት በልዩ ልዩ ቅርጽና መጠን በሚፈለገው ዲዛይንና ከለር የድርጅትን አርማ ወይም ሎጎ በማተም ዘመናዊ የሆኑ ዘንቢሎችን በቀላል ስልጠና ማምረት ይችላሉ። ከ50 ሺ ብር ጀምሮ በቤት ውስጥ ማምረትን ጨምሮ በመካከለኛና ከፍተኛ ካፒታል ይህን ተፈላጊ ቢዝነስ ይጀምሮ። አዲስ እይታ ቢዝነሱን ለሚጀምሩ ማሽኖቹን ከቻይና ከህንድና ቱርክ ያስመጣል። በአነስተኛ ካፒታል መስራት ለሚፈልጉ ደግሞ ጥራት ያላቸውን የአገር ውስጥ ማሽኖች ያቀርባል። ከባንክና ፋይናንስ ተቋማት ብድር ያመቻቻል። ስራውን ማስጀመር ብቻ ሳይሆን ጥሬ ዕቃ በማቅረብና የገበያ ትስስር በመፍጠር ቢዝነሶ ውጤታማ እንዲሆን ያልተቋረጠ ድጋፍና ክትትልም ያደርጋል። ይህን ታላቅ እድል ቀድመው ይጠቀሙ፣ የስኬት መንገዶውንም አሁኑኑ ይጀምሩ። አዲስ እይታ እንዴት እንደሚመረት ብቻ ሳይሆን በግል ቢዝነስ አትራፊ የሚሆንበትን መንገድ ጭምር አሰልጥኖ ወደ ሥራ ያስገባውታል። ከጊዜው ጋር ይራመዱ፣ የሰለጠነውን ዓለም ፈጥነው ይቀላቀሉ። አድራሻ፦ ሜክሲኮ ኬኬር ህንፃ ሁለተኛ ፎቅ ቢሮ ቁጥር 227 ስልክ 0978212121 ዩቲዩብ፣ ዌብሳይት፣ ትዊተር፣ ኢንስታግራም፣ ፌስቡክ፣ ቲክቶክ እና ቴሌግራም ያገኙታል። አዲስ እይታ አስር ዓመታት በስኬት